አምባሰል የተራራ አገር ነው። እዚህም እዚያም በየቦታው ተራራዎች ተደራርበዋል። በየቦታው የተከመሩት እኒህ አምባሰል ተራራዎችን እየወጡ ዳገት ቁልቁለቱን እየወረዱ ከብዙ ድካም በኋላ ለሰማይ የቀረበ ከምድር ከፍ ያለ ረጅም ተራራ የመስቀል ቅርጽ ይዞ ይገኛል። ብዙ ምስጢር የያዘ የበረከት ቦታ፣ የቅዱሳን ስፍራ እግዚአብሔር በግልጽ የሚገለጽበት ደብረ መቅደሱ ለእግዚአብሔር አብ የተባለ ግሸን ደብረ ከርቤ፣ የግሸን ተራራ በእግዚአብሔር ተፈጥሮ የመስቀል ቅርጽ አለው። የተራራውን ዙሪያ ለመውጣትና ለመውረድ ፍጹም የማይታሰብ እንደ ምሰሶ ቀጥ ብለው በሚታዩ ገደላ ገደል የመሬት ገጽታዎች የተከበበ ነው። ወደ ተራራው ለመውጣትና ወደዚህ ወደ ተቀደሰ ተራራ ለመግባት አንዲት ብቸኛ መንገድና አንድ ብቻ ሰው የምታሳልፍ ጠባብ በር አለው። ወደ ግሸን ተራራ ለመግባትም ሆነ ለመውጣት ከዚች ጠባብ በር ውጭ አይታሰብም። በተለያዩ ዘመናት በተለያየ መጠሪያ ስም ትጠራ ነበር። የግሸን አምባ በ666 ዓመተ ምሕረት ደሴ የሚገኘው ሐይቅ ደብረ እስጢፋኖስ ገዳም ሲመሰረት የሐይቅ እስጢፋኖስ የገዳሙ መጠሪያ ሐይቅ ደብረ ነጎድጓድ ተብሎ ይጠራ ስለነበር በሐይቅ ግዛት ውስጥ የነበረችው የግሸን ተራራም ደብረ ነጎድጓድ ተብላ ትጠራ ነበር። የግሸን አምባ ደብረ ነጎድጓድ እየተባለች እስከ አስራ አንደኛው መቶ ክፍለ ዘመን ድረስ ተጠርታለች። በአስራ አንደኛው መቶ ክፍለ ዘመን በኢትዮጵያ ንጉሥ የነበረው ጻድቁ ሐና አጼ መቅደስ ቅዱስ ላሊበላ ከአንዲት ቋጥኝ ፈልፍሎ ያሠራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበር ነበር፣ ግሸንም ደብረ እግዚአብሔር ተብላ ትጠራ ነበር። ደብረ እግዚአብሔር የተባለች የግሸን ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ወደዚህ ስፍራ ከመምጣቱ አስቀድሞ፣ የግሸን አምባ በኢትዮጵያ ታሪክ ውስጥ የመካከለኛው ዘመን የኢትዮጵያ ነገሥታት ያቋቋሟት የመንግሥታቸው ተቋም ሆና ታገለግል ነበር። የነገሥታቱን የሥልጣን ዘመንና ርክክብ በተቻለ መጠን ሰላማዊ ለማድረግ ሲባል በሞትም ይሁን በኃይል ሥራ ከስልጣን የተወገዱ የንጉሥ ልጆች፣ ወንድሞች፣ የቅርብ ዘመዶች፣ ንግሥና ይገባኛል ባዮች በግሸን አምባ በግዞት ይቀመጡ ነበር። የግሸን አምባ የክርስቶስ ቅዱስ መስቀል መጥቶ ባርኮ እስኪ ቀድሳት እንደ ቤተ መንግሥት ወህኒ ቤትነት በተቋምነት አገልግላለች። እናም በዚህ ጊዜ የግሸን ተራራ ደብረ ነገሥት ተብላ ትጠራ ነበር። ነገሥታቱ ይማጸኑባታል። የክብርና የማዕረግ ዕቃዎች ይቀመጡባታል። የነገሥታቱና የመሳፍንቱ ልጆች የቤተ መንግሥት አስተዳደር ይማሩባታል። በግሸን ደብረ ነገሥት በንጉሡ በአጼ ዘርዐ ያዕቆብ ዘመነ መንግሥት ግማደ መስቀሉ ወደ ግሸን አምባ መጥቷልና ደብረ ነገሥት እየተባለ የተጠራው ይህ ስፍራ ደብረ ከርቤ ተብሎ ተጠራ። የመስቀል ቅርጽ ያለው ይህንን የግሸንን ተራራ ንጉሥ አፄ ዘረ ያዕቆብ ተመለከቱ። መስቀለኛ ተራራ ብሎ የነገራቸው ስፍራ ይሄ መሆኑን አወቁ። ተራራውን ከነ ሰራዊታቸው መስቀሉን ተሸክመው ሰባት ጊዜ ዞሩት። አዳልሜዳ በሚባለው በኩል ገደሉን እየተንጠላጠሉ ከነመስቀላቸው በመውጣት ከተራራው አናት ላይ ደረሱ። በግሸን አምባ ላይ በአጼ ካሌብ ዘመን የተሠሩ ቤተ ክርስቲያንና ፈቃደ ክርስቶስ የተባለ ባህታዊ ከሀገረን አግራን ያመጣቸው ሁለት ጽላቶች ነበሩበት። አጼ ዘራ ያዕቆብ ትልቅ ጉድጓድ በግሸል ላይ ያስቈፈሩ ያንን ጉድጓድ በአማረ ግንብ አስገነቡት። የመስቀሉን ሳጥን በብረት ሳጥን ውስጥ ከተቱት። በአራት አቅጣጫ ወጥረው በጉድጓድ ውስጥ በአየር ላይ አስቀመጡት። ከጉድጓዱ ላይ የእግዚአብሔር አብን ቤተ ክርስቲያን ያማረና የተወደደ አድርገው ሠሩት። ንጉሡ አጼ ዘራ ያዕቆብ የእግዚአብሔር አብን ቤተ ክርስቲያን ሲያሰሩ ንግሥቲቷ እማሆይ ሌኒ አጼ ይኩኖ አምላክ ያሰሩትን ያረጀውን የእመቤታችንን ቤተ መቅደስ አደሱ። መስከረም 21 ቀን በአንድ ሺ አራት መቶ አርባ ዘጠኝ ዓመተ ምሕረት ቅዳሴ ቤቱ ከበረ። ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስ ድንግል ማርያም ጋር እልፍ አላፋት ቅዱሳን አብረውት ሆነው በግሸን አምባ ላይ ተገለጸ። ምድሪቱን ቀደሳት። የበረከት አገር፣ የቅዱሳን መናኸሪያ እንድትሆን ባረካት። ለዚች ለተቀደሰች ቦታ የዘላለም ቃል ኪዳን ሰጣት። በየዓመቱ መስከረም 21 ቀን የመስቀሉን ክብረ በዓል በጥር 21 ቀን የእመቤታችን የቅድስት ድንግል ማርያም ክብረ በዓል ዛሬ ድረስ ይከበራል በግሸን ማርያም ተራራ ላይ በአሥራ አንደኛው መቶ ክፍለ ዘመን ጻድቁ ንጉሥ ቅዱስ ላሊበላ ወደ ግሸን አምባ ሄዶ ቤተ መቅደስን ለመስራት ሲጀምር እዚህ ቦታ ላይ የምትሰራው አንተ ሳትሆን አጼ ዘር ያዕቆብ ነው ተብሎ በሕልሙ ስለተነገረው ትቶ ወደ ቦታው ተመልሷል በአምባሰል ተራራዎች በግሸን አምባ ላይ። የጌታችን የኢየሱስ ክርስቶስ መስቀል ብቻ አይደለም የሚገኘው። ጠንካሮቹ የሃይማኖት አባቶች፣ አገርና ወገንን የሚወዱ መንፈሳውያኑ ነገስታት፣ ሰማያዊ በረከትን የሚያስገኝ ሀገርን ከዲያብሎስ ውጊያ የሚጠብቅ ብዙ ቅዱስ ነገር ወደ ኢትዮጵያ መጥተዋል፣ በግሸን አምባ ላይ ማስቀምጠዋል። በግሸን ማርያም ከቅዱስ መስቀሉ ጋር ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሆምጣጤ ሞልተው በመቃ አድርገው ጌታ ተጠማው ሲል ያጠጡበት ሰፈነግ፣ ከለሜዳው፣ የተገረፈበት ጅራፉ፣ የታሰረበት ገመዱ በዚህ በሀገራችን በኢትዮጵያ በአምባሰል ተራራዎች በግሸን ማርያም አምባ ላይ ይገኛል። በግሸን አምባ ከቅዱስ መስቀሉ ጋር የብዙ ቅዱሳን አጽም ወደ ኢትዮጵያ መጥቷል። በግሸን ማርያም በእግዚአብሔር አብ ቤተ ክርስቲያን ውስጥም ይገኛል የእመቤታችን የቅድስ ድንግል ማርያም እናት የሐና የሐዋርያው የበርተለሚዎስ የቅዱስ ጊዮርጊስ ዘልዳ አጽም የቅዱስ ጊዮርጊስ የፈረሱ ጭራ የአንጾኪያ ሰማዕት የገላውዲዮስ አጽም በግሸን ማርያም ይገኛል የሊቀ ጳጳሳቱ የሳዊሮስና፣ የዲዮስቆሮስ ሄሮድስ በቤተልሔም ያስፈጃቸው ሕፃናት አጽም በዚህ በግሸን ማርያም አምባ ላይ ይገኝ። በአባቶቻችን ጥንካሬ፣ በሃይማኖታቸው ፍጹምነት፣ በእግዚአብሔር ቅዱስ ፈቃድ እኒህ ሁሉ የቅዱሳን አጽም በእግዚአብሔር አብ ቤተ ክርስቲያን ውስጥ ከመስቀሉ ጋር ይገኛሉ። ስሟ በክብር በመጽሐፍ ቅዱስ የሚጠራ ሀገረ እግዚአብሔር የተባለች ኢትዮጵያ ሀገረ ቅዱሳን ናት። የአባቶቻችን ክብር የሃይማኖታቸው ፍጻሜ ለክርስትናቸው የነበራቸው ትጋት ዛሬ ድረስ ታሪክ ብቻ ሳይሆን ሕይወትም ሆኖ ይታያል። ዕለት ዕለት ስብዓተ እግዚአብሔር እየደረሰባት በቅዱሳን እየተባረከች የቅዱሳኑ አጽም የጌታችን የኢየሱስ ክርስቶስ ክቡር መስቀል እየጠበቃት በአባቶች በረከት ኢትዮጵያ ለዘላለም ትኖራለች። በየትኛውም የዓለም ክፍል በእምነቱ የጠነከረ ራሱን ለእግዚአብሔር የሰጠ እግዚአብሔር የመረጣቸው ቅዱሳን አጽም በክብር ያረፈበት ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የቃል ኪዳኑ ጽላት፣ ጽላተ ሙሴ ያለበት ሀገር የለም። የዚህ እውነተኛ መገኛ ብቸኛ ሀገር ናት ኢትዮጵያ። በተለያዩ ዘመናት የተለያዩ ፈተናዎች ቀንበርና መከራዎች በሃይማኖት የተነሳ ቢያጋጥማትም ኢትዮጵያ ለዘመናት ክርስትናዋን እንደያዘች በቅዱሳን ጸሎት ታጥራ ትኖራለች። በ1532 ዓ ም የካቲት 22 ቀን ግራኝ መሐመድ ግሸን አምባ ላይ ወጥቶ ነበር። የጥፋት ሰራዊቶቹን አስከትሎ ወደ ተራራው መጣ። ተራራው ላይ የነበሩ የልዑላን ልጆች፣ ሕዝቡ በድንጋይ ናዳ ብዙ መከቱ፣ ግን ግራኝ መሐመድ አምባውን ሰብሮ ገባ። የልዑላኑን ልጆች ፈጃቸው። ከይኩኑ አምላክ ጀምሮ የተከማቸውን ሀብት የወርቅ ዘውድ፣ ሥዕላት፣ የወርቅ ጽዋ፣ የወርቅ ጻሕል፣ የወርቅ መስቀል፣ የወርቅ ጌጣጌጥ፣ የሐር ልብስ መጽሐፍቱን ዘረፋቸው፣ አቃጠላቸው። የዚህ የጥፋት ሰው የግራኝ መሐመድ የታሪክ ጸሐፊ ስለ ግራኝ መሐመድ የግሸን ማርያም ዘረፋ ሲጽፍ በዚያን ጊዜ ወርቅ እንደ ድንጋይ ያር ርብስም እንደ ቅጠል ረክሶ ነበር ብሎ ጽፏል። ይሁን እንጂ እኒህ የጥፋት መልእክተኞች በእግዚአብሔር አብ ቤተ ክርስቲያን በመቅደሱ ስር የነበሩትን ንዋየ ቅድሳት አላገኙም ነበር። ይህንን ሁሉ የአጋንንትን ጸብችላ የግሸን ማርያም አምባ በኢየሱስ ክርስቶስ መስቀል ከዓለም ሁሉ ትከብራለች። ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ የቅዱሳን ማረፊያ የኢየሱስ ክርስቶስ ደሞ የፈሰሰበት ሥጋው የተቈረሰበት ቅዱስ መስቀል የሚገኝባት ቅዱስ ገዳም ናት።